ሰላም ጓሮች ተከታታዮቼ እንዴት ናችሁ? ማሚ ነኝ። ዛሬም እንደተለመደው በሳምንቱ አዲስ ነገር ይዤ መጥቻለሁ። ዛሬ ፕሮግራማችን እንግዲህ የሚሆነው ብዙ ጥቅም ያለው አንድ አበባ አስተዋውቃቸዋለሁ። ስለ ሳፍረን ፍላወር በጣም ብዙ ብዙ የተባለለትን ነገር ከኔ ጋር አብረን እናያለን ማለት ነው። እንግዲህ ሳፍረን ፍላወር እጅግ በጣም ውድ ከሚባሉት ቅመማ ቅመሞች ይመደባል። የቅመማ ቅመሞች ወርቅ ይሉታል። እንግዲህ ሳፍረንን እጅግ በጣም ተወዳጅ ያደረገው በብዙ ምክንያት ነው። ንጹህ ሳፍረን ለማግኘት ደግሞ የተለያዩ ቦታዎችንና ንጹህ ሳፍረን ቅመም የት እንደሚገኝ ማወቅም በጣም አስፈላጊ ይሆናል ማለት ነው። እንግዲህ ሳፍረን አገራችን ላይ ይብቀል አይብቀል ባላውቅም፣ ግን የእኛ አገር የአየር ሁኔታ ሳፍረን ፍላወርን ለማብቀል የሚከለክለው ነገር የለም። ምክንያቱም የእኛ ሀገር አየር እጅግ በጣም ያማረ ውብ የሆነ ምርትን የማያስቆም አይነት የተፈጥሮ አየር ስላለን ማለት ነው። ምክንያቱም በጣም ሙቀት ጊዜ ሳይሆን እዚህ እኛ በምንኖርበት አገር ፎል ላይ በጋው አልቆ በበጋው እና በክረምቱ መሀል ያለው አየር ላይ ቀዝቃዛም ብዙ አደለም፣ ሙቀትም አደለም። እዛች ታይም ላይ በተለይ ከ ሴፕቴምበር እስከ ኖቨምበር ያለችው ጊዜ ለሳፍረን ፍላወር መብቀል እጅግ በጣም ጥሩ የአየር ሁኔታ ይሆንለታል ማለት ነው። ያ ማለት እንደዛ አይነት አየር እኛም አገር ሁል ጊዜ ያለን አየር ነው ብዬ ስለማስብ ነው። ከበጋ ውጭ ማለት ነው። እንግዲህ ይሄ ፍላወር የምታዩት ፍላወር አንድ ጊዜ ይፈካ በዛ በፈካ ሰዓት እዚህ ውስጥ ያለችዋ ሶስት አንድ አበባ ላይ ሶስት ሳፍረን ቅመም ይኖራል ማለት ነው። ያችን ሶስት ሳፍረን ቅመም እንግዲህ አንድ እንዳልኳቸው ውድነቱን የሚያመጣው ያየ የሚበቅልበት ታይም አበባው የሚፈካበት ጊዜ አጭር ስለሆነ፣ ሌላው ደግሞ በፈካ ሰዓት ያችን ሶስት የቅመም አይነት ከፍላወሩ ላይ ለይቶ ለማውጣት የሚጠቀሙበት የጉልበት የሰው ጉልበትን ይጨምራል ማለት ነው። አንድ ግራም ሳፍረን ለማግኘት ከመቶ ሀምሳ እስከ ሁለት መቶ ፍላወሮች መለቀም አለባቸው። እንግዲህ ለአንድ ግራም ሳፍረን ማለት ነው። ያ እጅግ በጣም ውድ ከሚያደርጓቸው ነገሮች ዋነኛው ይሆናል። እንግዲህ ሳፍረን በብዛት ወደ ዩሮፕ፣ ግሪክ ውስጥ፣ አፍጋኒስታን፣ ኢንዲያን አካባቢ እና የተለያዩ አካባቢዎች የሚበቅል ፍላወር ነው። እንግዲህ አበባውን ስታዩት ምናልባት አገራችንም ላይ ልታዩት ትችሉ ይሆናል፣ በብዛትም ባይሆን ብዙ የጤና ጥቅሞች አሉት። እንግዲህ በተፈጥሮ መድኃኒትነት በጣም በሳይንስም ብዙ ጥናት የተደረገበት ነው ሳፍሮን ለቆዳን በተመለከተ ለፊት ጥራት በተለያዩ ፊቶች ለማዲያት በእድሜ የሚመጡ ፊታችን ላይ የመሸብሸብ ቋቁር ነገሮች የሚወጡ ነገሮች የሳፍሬን ቅባት፣ የሳፍሬን ሳሙና እና የተለያዩ ክሬሞች በጣም በብዛት ተመርተው ይሸጣሉ። የሳፍሬን ኦይል ዘይቶች ራሱ አላቸው። ከዛም በተረፈ ላይ ከቆዳ ለቆዳ ካለው የተለየ ጥቅምም በተረፈ ለምግብ ማብሰል ብዙ ይጠቀሙበታል። የኢንዲያን ምግቦች በብዛት ሳፍሬን ያላቸው ናቸው። ልክኛ የተለያዩ ቅመሞች ተጠቅመን እንደምንሰራው ወጣ ወጦቻችንን፣ ምግቦቻችንን እነሱ ከሚጠቀሙት ዋነኛ ቅመም ሳፍሬን ነው። ህንዶች በጣም በብዛት ከምግባቸው ጋር የሚጠቀሟቸው ቅመማ ቅመሞች ከጤና ጋር ጥቅም ስላለው ጤናቸውንም በዛው ለመጠበቅ ነው። ከምግባቸውም አልፎ ደግሞ በተለይ በሻይ ነው። የሳፍሬን ሻይ በህንዶች ብትጠይቁ ተቆታላችሁ ብትሏቸው በጣም ሁሉም ከልጆች አንስተው እስከ አዋቂዎች የሚነግሯችሁ ብዙ ነገር ይኖራል ማለት ነው። ሳፍሬን በሌላው በተለያየ ሳይንስ በታብሌትነት በመድኃኒትነት ታሽጎ ይሸጣል። ከዛም አልፎ ለብቻው በግራም ራሱ የሳፍሬን ቅመሙ ለብቻ እየታሸገ ገበያ ላይ በብዛት ይገኛል። ስለ ሳፍሬንም ሆነ ሌላ ነገሮች እዚህ ላይ ይዘን ስንቀርብ ብዙውን ሳይድ ኤፌክት የለውም ማለት ሳይሆን ሳይድ ኤፌክትም ይኖራቸዋል፣ ጥቅምም ይኖራቸዋል። ስለዚህ ጥቅምና ጉዳቱን አይታችሁ ለእናንተ የሚሆን ከሆነ እንድትጠቀሙት ነው ይህንን ፕሮግራም የምንሰራላቸው የሳፍሬን ቅመም በጣም ጥሩ ከሚባሉለት እጅግ በጣም ጥሩ ተብሎ ከሚታወቅለት የተፈጥሮ መድኃኒትነት ዋናው እንግዲህ ለዓይን ዓይናችን ጥራት እጅግ በጣም ጠቃሚ ነው ይባላል። ካንሰርን እንዳይዘን፣ እንዳንታመም፣ እንዳንጎዳ ሊከላከልልን ይችላል። የልብ ሕመምን ሊቀንስ ይችላል የሚል ጥናቶችም አሉት። በጣም ስለሳፍሬን ብዙ ጥናቶች አሉ፣ ብዙ ትምህርቶች ተጽፈዋል። ስሙን ራሱ ገብታችሁ ሰርች አድርጋችሁ ብታዩ እጅግ በጣም ብዙ ነገሮችን ታያላችሁ። እኔ ግን ዋናው ለነገራችሁ የምፈልገው ከታመምን በኋላ መድኃኒቱ ወስደነው አላዳነንም የሚለውን ነገር ሳይሆን ከመታመማችን በፊት በጤና እያለን ሳንታመን ጤናችንን የምንጠብቅባቸው እጅግ በጣም ብዙ አይነት ነገሮች አሉ። ከምግብም አንጻር በምግብነት በመመገብ እንደ ሻይ በመጠጣት በየጊዜው ላይክ ራሳችንን የምንጠብቅበት ጤናችንን የምንጠብቅበት እጅግ በጣም የተለያዩ ልክ እንደ ሳፍሪን አይነት ቅመሞች ብዙዎች አሉ እና እኛ ያንን ነገሮች ከመጎዳታችን በፊት ከመታመማችን በፊት እንድንጠቀም አንዳንድ ጠቃሚ ናቸው ያልናቸውን፣ ሳይንስም የደገፋቸውን ትምህርቶችም ተመራምሮባቸው ጥሩ ነው ያሏቸውን ነገሮች ነው እና ይዘንላችሁ የምንቀርበው ሞር ይህንን ታማችሁ ተጠቀሙት፣ እንደ መድኃኒትነት ውሰዱት ሳይሆን ከመታመማችሁ በፊት ከመጎዳታችሁ በፊት እንደዚህ አይነት ነገሮችን ብትጠቀሙ ጤናችሁን ትጠብቃላችሁ። ሳፍረን ቲ ወይም ቅመም ከምግባችሁ ከቤታችሁ መጥፋት የሌለበት ነገር ነው ብዬ አስባለሁ። ውድም ቢሆን በጣም ትንሿ ሳፍረን ለብዙ ጊዜ የሚጠቅም ይሆናል ማለት ነው። ሆድ ለውፍረት እና ውፍረትን ለመቀነስ ጎርጭን ለማጥፋት ሳፍረንቲን በጣም ይጠቀሙበታል። ሻዩን እንግዲህ በጣም በፈላ ውሃ ማንተክተክ ሳይሆን በሞቀ ውሃ ውስጥ ጨምረው ዘፍዝፈዋ ቆይተው እንደ ሻይ ቀዝቃዛም ሻይ ሊሆን ሞቅ ያለም ሻይ ሊሆን በባዶ ሆድ በመጠጣት የሰውነታችንን ክብደት ልንቆጣጠርለት፣ ቦርጭም ካለን ልናጠፋበት እንችላለን ጤናችንንም ልንጠብቅበት እንችላለን። የሳፍሬንቲ እናንተም እስቲ ስለ ሳፍሬን ገብታችሁ እዩ ተመልከቱ። ከእናንተ ጤና ጋር ይስማማል ወይ ይጠቅመኛል ወይ በምትሉት ነገር ወስዳችሁ እንድትሞክሩት ታዩት ጋብዛችኋለሁ። ዛሬ ስለ ድንቅና በጣም ውድ ስለሆነው ስለ ሳፍሬን ቅመም ወይም ስለዚህ አበባ ያየሁትን እና እንግዲህ የሰማሁትን ያነበብኩትን ለእናንተ ሼር ላድርጋችሁ። ስመጣ እንትን ደግሞ ኮመንት ላይ ይሄንን ፍላውር የተጠቀማችሁ እንደ ቅመምም ሆነ እንደ ሻይም ሆነ እንደ ምግብነትም ሆነ በማንኛውም መንገድ የተጠቀማችሁ በተለይ አገራችን ላይ አለ፣ ይሸጣል ወይም ደግሞ አበባው ይበቅላል፣ እኛም ላይ እኛ ጋር አለ የምትሉንን ካለ እዚህ በኮመንት ሴክሽን ላይ ብትጽፉልን፣ ጥቅሙም ደግሞ ተጠቅማችሁበት የጠቀማችሁ ነገር ካለ እየተጠቀማችሁም ካላችሁ ሁላችንም ለመማማሪያ ነው እና ልንነጋገርበት ነው እና አንድ ፕሮግራም ሰርተን እዚህ ስንመጣ ብዙ ጊዜ ኮመንቶቹ በጣም ደስ ይላሉ። እየተጠቀመ ሰው እዛ ኮመንት ላይ እኔ ተጠቅሚዋለው ይላል፣ ያለው ሰው አግዛችኋለው ይላል። እና ሳይድ ኢፌክትም ካለው ደግሞ የጎንዮሽ ጉዳትም ካለ አይ ተጠንቀቁ፣ ይሄ ነገር ደግሞ እንደዚህ አይነት ነገር ስላለው እየተጠነቀቃችሁ የሚሉ ኮመንቶች በጣም ብዙ ብዙ ደስ ደስ የሚሉ ኮመንቶች አሉና አሁንም እንግዲህ ስለዚህ አበባ የምታውቁት ካለ የተጠቀማችሁትን በዚህ ኮመንት እንግዲህ አብረን እየተመላለስን የተለየ ነገርም ካለ ደግሞ እንመጣና እንወያይበታለን። እናንተም ደግሞ ሌላ የተለየ ነገር ካለ እስቲ ስለዚህ ነገር አንዳንድ ነገር በይን የምትሉ ነገር ካለ ተመልሼ ይዤ እመጣለሁኝ። ለዛሬ ግን ስለሳፍረን ፍላወር ወይም ቅመሞች ወርቅ የተባለበትን አበባ እሱ ያቀረብኩላችሁ ፕሮግራም ይህንን ይመስል ነበረ። ቪዲዮዎችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙ ሰብስክራይብ ደግሞ ሳታደርጉ የምታየውን ካላችሁ ሰብስክራይብ በማድረግ እንድትደግፉ ስል ነው የምሰናበታችሁ። ማሜ ነኝ ከጓሮ ቲዩ። መልካም ጊዜ ይሆንላችሁ። ሰላም ሆኖ መጣ መጣ። ዲሲ ሜሪላንድ፣ ቨርጂኒያ፣ ቺካጎ እና ሚኒሶታ እስከ ሳውዝ ዳካታ ድረስ ተወዳጅነት ተደራሽ የሆነው ጤና እንጀራ ወደ ቶሮንቶ ደረሰ፣ ደረሰ፣ ደረሰ። በሁሉም የአበሻ ሱቆች ተወዳጅና ጤናማውን የጤና እንጀራ ያገኙታል። ጤና እንጀራ ይለያል።